ቅልጥ ያለ የእግር ኳስ ደጋፊ የነበሩ በሶሻል ሚዲያ ከፍተኛ ተቀባይነት ያላቸው ከምሽት ጋርድነት እስከ ጵጵስና የተኖረ ታሪክ ያላቸው ነገራቸው ሁሉ ጉራማይሌ ሳይሞቱ መቷል ተብሎ የተዘገበላቸው የብዙዎች አባት፣ ከከፍታ ይልቅ ዝቅታን ያስተማሩ፣ ለሰላም ለፍቅር ዘብ ቆሙ ናቸው። ብዙ ያልተሰሙ ታሪካቸውን ወደ እናንተ ልናደርስ የወደርንም ሲሆን ቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ እንድትጀምሩ እንጠይቃለን። ሌሎች ለዓለም ለሀገር የሚተርፍ ሥራን የሰሩ ተጽዕኖ ፈጣሪው ሰዎችን ግለታሪክ ታሪክ የሄዱባቸውን መንገዶች በተከታታይ የምናደርስበት ፕሮግራማችንን እንዲከታተሉ እየጋበዝን እናንተ ይሰራ የምትሉት ዕውቅ ታሪኩ ያልተነገረ እንዲነገር የምትፈልጉትን በኮመንት መስጫው ላይም ልታስቀምጡልን ትችላላችሁ። እንዲያው በካቶሊክ ስርዓት እጅግ ፈታኙ ጳጳሳትን የመምረጥ ሂደት ውስጥ አሁን ማንን ወደ መንበሩ ያመጣ ይሁን የሚል ጥያቄ ከሰሞኑ ብቅ ብቅ በሚልበት በዚህ ሰዓት እናንተ ማን ይመረጣል ትላላችሁ ለምንስ ሐሳባችሁን ማካሩን በምሽት ክበብ ከጋርድነት እስከ ጵጵስና የተኖረው የሮማን ሊቃነ ጳጳስ ፍራንሲስ አስገራሚ የሕይወት መስመር በጠና ታመው ሰንብተው በሰኞ ዕለት ሚያዝያ 13 ረፋር ላይ ሕይወታቸው ያለፈም ሲሆን ሊቀ ጳጳስ ፍራንሲስ ታሪካቸው እጅግ ደማቅና ጉራማይሌ እንደሆነም ይነገራል። የሮሞ ካቶሊክ ቤተ ክርስቲያን ሊቀ ጳጳስ ፖፕ ፍራንሲስ ለኢሮፓያን አቆጣጠር ታኅሣሥ 17 ቀን በ1936 በቦነስ አይረስ አርጀንቲናም ተወለዱ። የካቶሊክ ቤተ ክርስቲያን 266ኛው ርዕሰ ሊቃነ ጳጳሳትም ሲሆኑ ከአሜሪካ ከደቡብ ንፍቀ ክበብና ከኢየሩሳሌማውያን ስርዓት የመጀመሪያው ጳጳስም ነበሩ። በቤተ ክርስቲያኒቱ ታሪክ ከሶሪያ ተወላጁ ግሪጎሪ ሣልሳዊ በኋላ እርሳቸው ናቸው የመጀመሪያው ከአውሮፓ ያልሆኑም ጳጳስ የተወለዱት ከጣሊያን ስደተኛ ወላጆቻቸው ቦነስ አይረስ ነው። ለወላጆቻቸው የበኩር ልጅ ሲሆኑ በዚሁ ከተማ ከሌሎች አራት እህትና ወንድሞቻቸው ጋርም አድጓል። የመታወቂያ ስማቸው ጆርጅ ማሪዮ በርጎሊዮም ይባላል። የጣሊያን ፋሽዝም ሲስፋፋን ያንን በመሸሽም ነው ወደ አርጀንቲና የመጡ። ጆርጅ ማሪዮ በርጎሊዮ የአሁኑ ሊቀጳጳስ በጉርምስና ዘመናቸው የሳን ሎሬንዞ እግር ኳስ ክለብ ደጋፊ የነበሩ፣ ታንጎዳንስ ደሞ ደግሞ እጅግ የሚወዱትና ነፍሳቸውም ነበር። ድሮ ክፉኛ ሳምባ ታሞ እንደነበርም ሲነገር ከሞት እንደተረፉም ቤተሰቦቻቸውም ያነሳሉ። ይህ ሳምባ በሽታ ታዲያ ሕይወታቸውን ሙሉ በሙሉ ሲከተላቸው የኖረም ነበር። ጎረም ሰው ጆርጅ ማሪዮ በርጎርሊዮ በአንድ ወቅት የምሽት ክበብ አሳላፊ ሆኖም ሰርቷል። ስራቸውም በር ላይ ማስተባበር ክበቡን ማጽዳት ይጨምርም ነበር። ከዚያ በኋላ በኬሚስትሪ ባለሙያነትም ትምህርታቸውን ተከታትለው ተመረቁ። በአንድ ፋብሪካ ውስጥ ከዝነኛ ባዮኬሚስት ኤስቴር ባለስቴርኖ ጋርም ሰርተዋል። ይቺ ሴት የአርጀንቲናን ወታደራዊ አገዛዝ በመቃወም ትታወቃለች። በኋላ ብዙ ስቃይ ደርሶባት እንደተገደለችም ይነገራል። አስክሬኗ ደብዛውም ዛሬ ድረስ አልተገኘም። ከዚህ በኋላ በርጎግሊዮ ሊቀ ጳጳስ ፍራንሲስ ጀስዊት ኢየሱሳይም ሆኑ። ፍልስፍናን ስነ ጽሁፍንና ስነ ልቡናን ማጠኑ ህይወትን ቀለል አድርገው የሚመለከቱት ጳጳስ ገና ወደ ጵጵስናው ሲመጡ ጀምሮ ነገሮች በተለየ መልኩ እንደሚተገበሩ ይናገሩ ነበር። ለምሳሌ ጵጵስናን ሲቀበሉ በመንበር ላይ ቁጭ ብለው ከመቀበል ይልቅ ቆሞ ነበር የተቀበሉት። ይህ በፍጹም የተለመደ ነገርም አልነበርም። በአውሮፓውያኑ ሁዳር 13 2013 ሊቀጳጳስ ፍራንሲስ በቅዱስ ጴጥሮስ የቫቲካን ሰገነት ብቅ ብለውም ታዩ። ቀለል ያለ ነጭ መጎናጸፊያንም ለብሶ ነበር። ለጵጵስና የመረጡት ስም በአስራ ሶስተኛው ክፍለ ዘመን ሰባኪና ባለጠግነትን እርግፍ አድርገው ትተው ለፈጣሪ የተገዙ የድሃና የእንስሳት ወዳጅ የነበሩትን የቅዱስ ፍራንሲስ ኢሲስን ስምም ነበር። ጆርጅ ማርጎሪዮ ሊቃነ ጳጳስ ፍራንሲስ ተብሎም ተቀቡ። ሽብርቅርቅ ያለ ነገር፣ ከልክ ያለፈ ድግስ ምቾት አይሰጣቸውም። ሰው ሰው የሚል ነገርንም ይመርጣሉ። ወደ ነዳያንም ይቀርባሉ። ለምሳሌ ቫቲካን ለጳጳሳት የምታቀርበውን ውድ ሊሙዚን ፊትም እንደነሱት ይታወቃል። ይልቅ ሌሎች ካርዲናሎች በሚያመላልሰው የህዝብ አውቶቡስንም መሳፈር መምረጣቸውም ይነገራል። በዚህ ቀለል ያለ የህይወት ዘይቤያቸው ከአንድ ነጥብ ሁለት ቢሊዮን ለሚልቁ ምዕመናኖቻቸው ምሳሌ ለመሆን ሞክረዋል ለዶች የምትቆም ኩርምት ያለች ቤተ ክርስቲያን እንዴት እንደምትማርከኝ በሚሉ አነጋገራቸውም ይታወቃሉ። እሳቸው ተወዳጅ የሆኑትን ያህል ነቀፌታም አላጣቸውም። የወግ አጥባቂነታቸውን ያህል ከቤተ ክርስቲያኑ የተገፉትን ማቅረብም ይታወቃሉ። ጥብቅ የቤተ ክርስቲያን ሕግጋትን በሚከተሉ ጳጳሳት የሚመረጡትን ያህል ለዘብ ያለ አመለካከታቸውም ልዩም ያደርጋቸዋል። ለምሳሌ ለተመሳሳይ ፆታ አፍቃሪያን ያሳዩት ርህራሄ ለዚህ ዋነኛውም ተጠቃሽ ነው። ለፖፕ ፍራንሲስ ተከታታይ ቃለ መጠይቅ አድርጋ በኋላ ላይ ይህንን ቃለ መጠይቅ ወደ መጽሐፍ የቀየረችው ኖራ ኦዶኔል፣ ስለዚህ ለዘብተኛ አቋማቸውን ስታባቸው የሰጧት ምላሽ የሰውን ጽድቅና ኃጢአት ልፈርድ እኔ ማን ነኝ የሚልም ነበር። በታሪካቸው ጥቁር ጠባሳ ተብሎ የሚነሳው አርጀንቲና ካርዲናል ሳሉ ለወታደራዊ መንግስት አጎብድደዋል የሚለውም ክስ ነው። በተለይ በወታደራዊ አገዛዝ ታፍነው ለተወሰዱና ብዙ ስቃይ ላሳለፉ ሁለት ቀሳውስት የፍራንሲስ እጅ አለበት እየተባሉ ይከሰሳሉ። ይህ በአርጀንቲናው ቆሻሻው ጦርነት ደርቲዋር ዘመን የሆነም ነበር። እንደ አውሮፓያኑ ከ1976 እስከ 1983 አርጀንቲናቸው ደብዛቸውም ጠፍቷል። ሁለቱ ቀሳውስት ግን ከፍተኛ ስቃይ ከደረሰባቸው በኋላ ከፊል እርቃናቸውን ሆነው ተጥለውም ተገኝተዋል። በርጎግሊዮ ያሁን ሊቀ ጳጳስ ፍራንሲስ ያኔ ዝምታን መርጣዋል በሚል ነበር የሚተቹት። እርሳቸው ግን ከመድረክ ጀርባ ብዙ ሰርቻለሁ፣ እንዲለቀቁ አልሆነልኝም እንጂ የሚላሉ። ለምን በይፋ አልተናገሩም ሲባሉ ደግሞ ያኔ በይፋ መናገር በጣም ከባድ ነበር ሲሉ የሚመልሱ ነበር። ይሁንና በዚያን ዘመን ብዙ ሰዎች ከአሰቃቂው ወታደራዊ አገዛዝ እንዲሸሹ እድሎችንም አመቻችተዋል። ሌላው ፍራንሲስ ቀለል ያለ ህይወትን የሚመርጡ ሲሆኑ ከድሮም ጀምሮ በአውሮፕላን ሲጓዙ በአንደኛ ደረጃ ማዕረግ ክፍል ውስጥ የማይበሩም ከተራው ህዝብ ጋር በኢኮኖሚ ክፍል ነበር የሚሳፈሩት። እድሀው ድምጽ በመሆንም የሚታወቁትኛ አባት እዚህ ባሻገር ከአንጀሊካን ሉተራንና ሜቶዲስት እምነት መሪዎች ጋር በጋራ መስራታቸውን ሚያስመሰግናቸዋል። የእስራኤልና የፍልስጤን መሪዎች በመሩ ጸሎት ላይም በጋራ እንዲገኙ ማድረጓቸውም እጅጉን ከተደነቀላቸው ነገሮቻቸው መካከልም ተጠቃሽ ነው። በአክራሪ ሙስሊም ጥቃቶች ምክንያት እስልምናን ማውገዝ ልክ አለመሆኑን መናገራቸውም የሚታወቅ ሲሆን ስለ እስላማዊ ጥቃት ከተናገርኩ ካቶሊክ ጥቃቶችም ስላሉ እነሱንም መናገር ይኖርብኛል በሚሉ አገላለጻቸው ብዙዎችም አይዘነጓቸውም። ማንኛውም ጥቃት ጥቃት አድራሹን እንጂ ሃይማኖትን እንደማይወክል አስተምሯል። ርዕሳነ ሊቃነ ጳጳስ ፍራንሲስ ወግ አጥባቂ ናቸውም ይባላሉ። ከእርሳቸው በፊት የሮማ ሊቃነ ጳጳስ የነበሩት ዳግማዊ ጆን ፖል በአንዳንድ ጉዳዮች ላይ የማያወላድ አቋምም አላቸው። ለምሳሌ በሐኪም እርዳታ በፍቃድ የሚፈጸሙትና ጽንስን ማቋረጥ በመቃወም ጽኑ አቋምም ነበራቸው። በሁለት ተመሳሳይ ጾታ ግንኙነት ውስጥ ልጅን በጉዲፈቻ ማሳደግ ሕፃናትን መበደልም ነው ይላሉ። ሴት ቀሳውስት ጳጳሳት ሆነው ሊሾሙ አይገባም የሚልም አቋም አላቸው። የእርግዝና መከላከያ መጠቀምንም የሚወግዙ ሲሆን በአንድ ወቅት በፊሊፒንስ ተገኝተው ባደረጉት ንግግር የእርግዝና መከላከያ ቤተሰብን የሚያፈርስ ነው ብሏል። ሊቀ ጳጳስ ፍራንሲስ በዘመናቸው ትልቁ ፈተና የሆነባቸው በዓለም ዙሪያ በቀሳውስት ውስጥ ተፈጽሟል የሚባሉ የህፃናት መደፈሮችን በበቂ አልተከላከሉም የሚል ነው። ይህንን ደግሞ በተለያዩ የዜና አውታሮች በትላልቅ የመገናኛ ብዙኃን የቀረቡባቸው ዘገባዎች የሚያስረዳሉ። ይህንም በተመለከተ ከሊቀ ጳጳሱ ጋር ለዓመታት የዘለቀ ከፍተኛ ውዝግብ ውስጥ የቆዩት አሜሪካው ካርሎ ማሪያ ቪጋኖ በጳጳሱ ላይ የውግዘት ደብዳቤ እስከ መጻፍም ደርሰው ነበር። ጳጳሱም በኑፋቄ እስከ መክሰስ ደርሰውም ያውቃሉ። ይህንንም እንደነ ዋሽንግተን ፖስት፣ ኤፒኒውስ ያሉ መረጃውን ይፋም አድርገው ነበር። ይህን ሊቀ ጳጳሱ በህፃናት ደፋሪዎች ላይ ፈጣንና ተጋቢ እርምጃ አልወሰዱም የሚል ነበር። ሊቀ ጳጳስ ቪጋኖ ከአውሮፓያኑ 2011 እስከ 2016 በዋሽንግተን የጳጳሱ መልእክተኛ ሆኖ ሲያገለግሉ የቆዩ የቤተ ክርስቲያኗ የቀድሞ አባት እንደነበሩም ይነገርላቸዋል። ሊቀ ጳጳስ ፍራንሲስ 140 ካርዲናሎችን ከዚህ ቀደም ባልተለመደ ሁኔታ ከአውሮፓ ውጪ ከሆኑ አገራትም ሾመዋል። የዶዎች አባት የሚባሉት ሊቀ ጳጳስ ፖፕ ፍራንሲስ ለበርካታ ሳምንታት በጽኑ ታመው ሆስፒታል የሰነበቱም ሲሆን ከሳምንት በፊት አገግመው ወደ ቤታቸው ተመልሰው ነበር። በህክምናቸው ወቅት ከህዝብ ዓይን ርቀው የሰነበቱት ጳጳሱ የፋሲካ ዕለት በቅዱስ ጴጥሮስ አደባባይ ለተሰበሰበው ህዝብ ቃለ ቡራኬ ሰጥተው የትንሣኤን መልእክት አስተላልፎም ነበር። ሊቀ ጳጳስ ፍራንሲስ በፋሲካ ማግስት በ88 ዓመታቸው ማረፋቸው የካቶሊክ ቤተ ክርስቲያን ማዕከል ከሆነችው ቫቲካን ሰኞ በጠዋቱ ላይ ይፋ ተደርጓል። ታዲያ እሳቸውን ማን ሊተካ ይችላል የሚለው ዓለም በጉጉት የሚጠብቀው ጉዳይም ሆኗል። እናንተስ የእሳቸው ተተኪ ማን ይሆናሉ ብላችሁ ታስባላችሁ? ለምንስ? በኮመንት መስጫው ላይ ሐሳብ አስተያየቶቻችሁን ልታስቀምጡልን ትችላላችሁ። በድጋሚ ለቻናላችን አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን እንድትሆኑ እንጠይቃለን።